ኢትዮጵያ ከኩባ ጋር ያላትን ታሪካዊ ወዳጅነት ለማጠናከር ጽኑ ፍላጎት አላት ሲሉ አቶ አራት ነጥብ አራት የመቀሌ ኤፍኤም ሬዲዮ ጣቢያ በደብረ ጽዮን ገብረ ሚካኤል በሚመራ በህወሓት በተመደቡ የመቀሌ ከተማ አመራር አባላት ቁጥጥር ስር መሆኑ ተሰምቷል። ራ ለማገ ተጨማሪ ታሪክ እንደሚታወቅ ታወቁ። ጠቅላይ ሚኒስትር አብይ አህመድ ዛሬ ከሰዓት በኋላ ከኩባው የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌስ ፓሪላ ጋር ተገናኝተው በሁለትዮሽ ጉዳይ ላይ ተወያይተዋል። ኢትዮጵያ ከኩባ ጋር ያላትን ታሪካዊ ወዳጅነት የበለጠ ለማጠናከር ጽኑ ፍላጎት እንዳላት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። አፈ ጉባኤው ከውጭ ጉዳይ ሚኒስትር ብሩኖ ሮድሪጌስ ፓሪላ ከተመራም ልኡካን ቡድን ጋር ዛሬ በጽህፈት ቤታቸው ውይይት ያደረጉ ሲሆን ውይይቱም የሁለቱ ሀገራት ታሪካዊ ወዳጅነት ለማጠናከር ያለመ ነው ብለዋል። ግማሽ ክፍለ ዘመን ያስቆጠረ ኢትዮጵያ እና የኩባ ጠንካራ ወዳጅነት የወሰኑት አፈ ጉባኤ ኩባ ለኢትዮጵያ በትምህርት፣ በጤና እና በወታደራዊ ዘርፍ ላደረገችው አስተዋጽኦ ምስጋናም አቅርበዋል። ኢትዮጵያ የሀገራቱን ታሪካዊ ወዳጅነት ግንኙነት በፓርላማ ዲፕሎማሲ እና በህዝብ ለህዝብ ግንኙነት ረገድ የበለጠ አጠናክራ ለማስቀጠል ጽኑ ፍላጎት አላትም ብለዋል። የኩባው ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ እና በልማት ዘርፍ እንዲሰማሩ ጥሪም አቅርበዋል። የውጭ ጉዳይ ሚኒስትሩ ብሩኖ ሩጉድርጌስ ፓሪላም የሁለቱ ሀገራት ግንኙነት ጠንካራና ታሪካዊ መሆኑን አንስተው ኩባ ከኢትዮጵያ ጋር ያላትን ወዳጅነት ግንኙነት በሁሉም ዘርፍ አጠናክራ እንደምትቀጥል መግለጻቸውን ተናግረዋል። የአመቱ አራት የመቀሌ ኤፍኤም ሬዲዮ ጣቢያ በደብረጽዮን ገብረ ሚካኤል በሚመራ ህወሓት በተመደበ የመቀሌ ከተማ አመራሮች አባላት ቁጥጥር ስር መዋሉ ተሰምቷል። አመራሮቹ በሰራዊት ታጅቦ ሬዲዮ ጣቢያውን እንደተቆጣጠሩትም ተናግሯል። ምናልባትም በቀጣይ ደግሞ ድምፃዊ ወያኔና ትግራይ ቴሌቪዥን ሚዲያዎችን ሊይዙት እንደሚችሉም ተናግረው መገናኛ ብዙሀን ዛሬ ከአዲስ አበባ የተሰጠው የጊዜ አስተዳደር ፕሬዚዳንቱ አቶ ጌታቸው ረዳ መግለጫ እስካሁን እንዳልተላለፈም አስታውቀዋል። የዩናይትድ ስቴት ፕሬዚዳንት ዶናልድ ትራምፕ በበርካታ ዓለም ሀገራት ላይ ተጨማሪ ታሪፍ ለመጣል ቃል ገብተዋል። ፕሬዚዳንቱ የጣሉትን ታሪፍ ተከትሎ ካናዳ እና የአውሮፓ ህብረት የመልሶ የማጥቃት እርምጃ መውሰዳቸውም ይታወሳል። ትራምፕ እነኚህን እርምጃ የወሰዱትና ሌሎች የዓለም ሀገራት ላይ ከሚቀጥለው ወር ጀምሮ ታሪፍ እንደሚጥሉም ተናግረዋል። እኛ ላይ የሚጥሉትን ክፍያ ሁለት እኛም እነሱ ላይ እንጥላለን ብለዋል። ፕሬዚዳንቱ ያሰሙትን ማስጠንቀቂያ የንግድ ጦርነቱ እንዳይባባስ እንዲሁም በአሜሪካ እና በሌሎች ሀገራት ላይ ምጣኔያዊ ሀብት ላይ የአሉታዊ ተጽዕኖ እንዳያመጣም ተሰግቷል። ትራምፕ ሮብ ዕለት በብረት እና ሌሎች አልሙኒየም ምርቶች ላይ የ25 በመቶ ታሪፍ የጣሉ ሲሆን ከዚህ ቀደም በነፃ ይልኩት የነበሩ ሀገራት ላይ የታሪፍ ጫና እንደሚመለከታቸውም አስታውቀዋል። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተለቻቸውን ይመስሉ ነበረ። አብራቱን ተጠቁያቸው እናመሰግናለን። አሁንም